ሻሎም ቅዱሳን፣ የጌታ ቤተሰቦች፣ ሰላምና ደስታ በጌታችን በመድኃኒታችን በኢየሱስም ለእናንተ ይሁን። እንዴት አላችሁ? እኔ ወንድማችሁ በክርስቶስ ሰላም ሰላም ነኝ። ይህንን ካሪስ ቦይስ የሚል ዩቱብ ሳብስክራብ እንድታደርጉ ላይክ ሽር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እንዴት አላችሁ? በክርስቶስ ኢየሱስ አዲስ ፍጥረት የሆንን ከላይ የሚመጣው ምሽራችንን ኢየሱስን የምንጠብቅ ምሽሮች ነን። ሃሌሉያ እንደዚህ በዚህ ዓለም ላይ እንዳለ አይነት ሰው ዝም ብሎ እንደሚኖር ሰው ያለ ዓላማ እንደሚወጣ እንደሚገባ አይነት ሰው አይደለንም። ዓላማ አለን የምንሄድበት አገር ያለን በዚህ ምድር እንግዶችና መጻተኞች እንደሆንን የገባንና የምንሄድበትን አገር ሰማያችን ወይም ሰማይ ምድራችንን የምንጠብቅ ታላቅ ሰራዊት ነን። እንዴት አላችሁ? ጌታ ኢየሱስ ለዘላለም አለም የተባረከ ይሁን። ትንሽ ስለ እምነት እምነት በችግሮቻችን ላይ ከንፈን የምንበርበት ክንፍ ብቻ ሳይሆን ችግሮቻችንን ጠቅልሎ ከእግራችን በታች የሚጥል ነው ሀይል ነው ሀሌሎ እና ሮሜ ምዕራፍ አራት ከቁጥር አስራ ስምንት ያለውን አንብቤ ከዛ በኋላ የእግዚአብሔር አጭር ጊዜ አካፍዬ እወጣለሁ እና እንደ የምትገቡ ይህንን አሁን እያያችኝ ያላችሁ ዌልካም ብያቸዋለሁ እንዶ ላይክ አድርጉ፣ እንደገና ጻፍ ጻፍ አርጉ ኮሜንት እስቲ በደንብ አሜን። ጌቶች ወንድሞች ወዳችኋል፣ ሃሌሉያ። ኢየሱስ ክርስቶስ የሚያምን እምነቱም እግዚአብሔር የሆነ ሰው ነው፣ የሚለው እሱ ብሩክ ነው ይላል። እሱ ይለመልማል፣ በጋም ክራምትም ይላል። እና እግዚአብሔር አምላክ የተመሰገድ፣ እግዚአብሔር የሆነ እምነቱም እግዚአብሔር የሆነ የእኛ እምነት እግዚአብሔር ነው። እኛ የምናምነው የምንደገፈው በእግዚአብሔር ላይ ነው። ክብር ላይ ኢየሱስ ሲሆን በዚህ ምድር ላይ የምናምነው ሌላ ነገር የለንም። እስ የለኝም በሉ የለኝም። ሊያስተማምን የሚችል አንዳች ነገር የለም። ልንደገፈውና ራሳችንን ልንጥል የምንችል ነገር አንዳች ነገር የለም። የምናምነው ግን ከላይ የሚመጣ ቶሎ መቶ የሚረዳን አምላክ ካለን እሱም እግዚአብሔር ይባላል። ስለዚህ እምነታችን ራሱ እግዚአብሔር ነው። ስለዚህ አብርሃም አባታችን ወደ የእምነት አባት ብለን የምንጠራው በአምኖ ወጥቶ የብዙዎች አባት የሆነው አምኖ ወጥቶ የክርስቶስ የኢየሱስ ማእፀን የሆነው መድኃኒትን ለእስራኤል ሕዝብ መድኃኒትን ለዓለም ሁሉ ያ እንዲሆን ያደረገው አብርሃም አባታችን አምኖ ወጣ። እግዚአብሔር ወደሚያሳየው ምድር አምኖ ወጣ። በእምነት ሳይመለከት ሳይ በቃ አምኖ ሄደ ወጣ። ታዲያ እግዚአብሔር ምን ያደረገው ካላችን፣ አምኖ ስለወጣ እግዚአብሔር እንደተናገረው አደረገ። ባረከ አንድ ነው ወቶ በዛ ተባረከ ይላል እግዚአብሔር ቃል እና እሱ አብርሃም ምን አለ አብርሃም ልጅ ወልዳለ እና ከአንተ ጉልበት ነገስታት ይወጣሉ ብሎ ተናግሮት እግዚአብሔር ላለ ልጅ ያለ ልጅ መቶ ዓመት ቆየ ያለ ልጅ ግን ደከመ ጉልበቱ እየደከመ ነው ፍቶት እንደማይሆነው ይርግጠኛ ነው ባለቤቱም ደክማለች ግን ምንም ብደክም ሰውነቱ ምንም ብደክም የመሳራ ማይፀን እሱ ግን እግዚአብሔር የተናገረው እንደሚፈጸም ያለምንም ጥርጣሬ ያለምንም መድከም ይጠብቅ ነበር። እንዲህ እያለ ማለት ነው። ሃሌሉያ እግዚአብሔር የሞተውን ያስነሳል ይል ነበር። እግዚአብሔር ከሌለው ነገር ያለ ነገር ይፈጥራል፣ ያመጣል። ስለዚህ እኔ እግዚአብሔር በተናገረው ቃል አምናለሁ ብሎ ይጠብቅ ነበር። ከሳይራ ማኅፀን ከሳራ ማኅፀን ከዛች ከአሮጊቷ ማኅፀን ከዛች ከደከመች ሴት ማኅፀን ልጅ እንደሚወለድ እኔ አሁን የሚናገረው ቃል በሱ ህይወት ላይ ይሰራል። ለምን አትሉኝም? እግዚአብሔርን አምኖ እግዚአብሔርን አምኖ ተማምኖ የወደቀ የለም። ክብር ለኢየሱስ አምላካችን ይሁን። ዘሬ እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት፣ ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ አባት ሆነ ይላል። ምንም ተስፋ በሌለበት ምንም ተስፋ በሌለበት በተስፋ አምኖ የብዙ ህዝብ አባት ሆነ። እርሱ የመቶ ዓመት ሰው ሆኖ ሳለ የራሱ ሰውነት ሆነ የሳራ የማይጸንሙት እንደነበረ እያወቀ በእምነቱ አልደከመም። ሃሌሉይ በእምነቱ አልደከመም። ይልቁኑም በእምነቱ በመጽናት ለእግዚአብሔር ክብርን እየሰጣ ሰጣ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ስለዚህም ጻድቅ ጽድቅ ሆኖ ተቆጠረ። ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለሱ ብቻ አይደለም። ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥረልን ጌታችን ኢየሱስ ከሙታን ባስነሰው በእርሱ ለምናምን ለእኛም ጭምር ነው ይላል። ሃሌሉይ ምን እያልክ ነው ካላችሁኝ፣ እንዲህ እያልኩ ነው። እምነታችሁ ብርቱ ይሆን ጌታን የሚያውቁ ሰዎች በጌታ የታመኑ ሰዎች ባለ ነገር ወይም እን በተሰበሰበ ነገር አይደለም ማመን ያለባቸው በሚታይ ነገር፣ በሚጨበጥ ነገር ሳይሆን ማመን ያለባቸው ምንም በሌለበት አለ እግዚአብሔር፣ አለ እግዚአብሔር፣ ያደርጋል የተከመረን ተራራ ያፈርሳል ብሎ ማመን ነው። ምክንያቱም እግዚአብሔር ሰዎች አቅማቸው፣ ጉልበታቸው እግዚአብሔር ራሱ ስለሆነ ማለት ነው። ይሄ እምነት ማለት ይሄ እምነት ማለት ችግሮቻችንን ሁሉ ምን የሚያደርግ ነው ማለት ነው? ተራራዎቻችንን ሁሉ ምን የሚያደርግ ነው ማለት ነው? ከእግራችን ጫማ በታች የሚጥል ነው። የሚገርማችሁ እና እምነት አለኝ ብሎ ሰዎች በሮ መሄድ ክንፍ የሆነ ነገር አይደለም። የሚገርማችሁ ዳንኤል ምዕራፍ ሶስትን ስታነቡ እሳቱ ነዶ ነዶ ግሎ ሰባት እጥፍ፣ እና አትክዱም አትሰግዱም፣ አንሰግድም፣ በእሳት ውስጥ እንገባለን፣ እግዚአብሔር ያድነናል። ምን አይነት ታላቅ እምነት ነው! ምን አይነት ብርቱ እምነት ነው! በእምነታቸው የእሳትን ኃይል አጠፉ ይላል እግዚአብሔር ቃል፣ በእግራቸው የረገጡ። ሃሌሉያ! እሳቱ አልበላቸውም፣ አላቃጠላቸውም፣ በልብሳቸውም ላይ ኃይል አልነበረም። አሜን፣ አሜን፣ አሜን። አምላካቸው እዛ መሃል ገብቶ ነበር። እዚህ እምነት እሱ ነው። አምናለው በሉ በሽታ ብኖር ሞት ብኖር ጭንገፋ ብኖር ድህነት ብኖር ያ ሁሉ እንደሚያልፍ አምናለው በሉ። በድህነት ውስጥ ጥጋብ እንዳለ በረከት እንዳለ በማጣት ውስጥ ማግኘት እንዳለ በሽታ ጤንነት እንዳለ በመገፋት ውስጥ ደግሞ ነገ ማረፍ እንዳለ እመኑ። እግዚአብሔር ኃይላችን ይሆናል። ስሙ እየተባረከ ይሁን። አሜን።